ሀይ እንዴት ናችሁ? ሰላም ናችሁ ወይ? የዛሬው ህልም ደግሞ ባቄላ ማለም ይሆናል። ለምን ሰላም አለኩም እንዳላልኩ ክትሙ ታውቃላችሁ። ከዚህ በፊት ነግሬያቸዋለሁ። ሰላም አለኩም ስል ቀጥታ ነው ልጅ ዋልኩ ሰላም ይላልና ጫጫታ እንዳይፈጠር ነው ሀይ ብዬ ያልኩት። ሀይ ለምን አለች እንዳትሉ። አሁን ወደ ህልሙ ስንገባ በህልማችሁ ባቄላ ማለም የሚሰጠን ፍችን ያለን ባቄላው እስልን ያለ ደረቅ ባቄላ አለ። እና ደግሞ ይሄ የሀገራችን እሸት ፈልፍለን አረንጓዴ የምንበላው እሱን ነው። እንግዲህ እዚህ ጋር አተረጓጎም ላይ ሲጽፉ አንዳንድ ስህተቶች ካሉ ተጠንቅቄ ለማንበብ ሞክራለሁ። እናተ ደግሞ ቀስብዬ ለማንበብ ሞክራለሁ። ስህተት ካለ ደግሞ ኮጅ ይቅርታ ጠይቃለሁ ማለት ነው። ላይክ እያረጋችሁ ጀምሮ ሰብስክራይብ እያረጋችሁ ደግሞ ቤተሰብ ሁኑኝ። ተከታታይ የህልም ፍቺ ይደርሳችኋል። ሊብ ላይ ስገባ ቀጥታ እየመጣችሁ ህልማችሁን ታስፈታላችሁ። ስለዚህ ሰብስክራይብ አድርጉ ትጠቀማላችሁ። ላይክ አድርጉ ማለት ነው። አሁን ወደ ህልሙ እንገባለን እና የተለያዩ ፈቾች ናቸው። አንድ ፈች ብቻ አይደለም፣ ሶስት አራት አይነት ፈች ነው እዚህ ጋር የተሳተፉት። ስለዚህ አንዱ ባቄላ ብቻ አራት ወይ ሶስት በላይ ትርጉም ይኖረዋል። እንግዲህ እንመልከት ማለት ነው። ባቄላዎች በህልም የደረቁ ወይም ደግሞ የደረቁ እና ያልበሰሉ ባቄላዎችን በህልም ማለን ፍቹ ስሱ ምንድን ነው? ብዙ መተዳደሪያ እና ገንዘብ መድረሱን ያመላክታል። ይሄ አንደኛው ፈች የፈታው ነው ምናልባት የመጀመሪያ ያላችሁ ገንዘብ እየቆየ ደግሞ እየጨመረ እየጨመረ እንደሚሄድ ሊያመላክት ይችላል ብለው ህልም ፈች ፈቷል። ባቄላ በህልም ውስጥ ብዙ ገንዘብ የሚመጣበትን አዲስ ስራና የኑሮ በርን ያመላክታል። እናም ህልም አላሚው የኢኮኖሚው ሁኔታ የበለጠ የተረጋጋ ይሆናል ብሎ አንደኛው ፈቺ ፈቷል። ሌላኛው ኢብን ሻሂን የተባለው ህልም ፈች ደግሞ ምን ብሏል? ኢማም ኢብን ሻሂን ህልም አላሚውን በትንሽ መጠን ባቄላ ትንሽዬ መጠን ባቄላ በህልሙ ከተመለከተ ይሄ ሲተረጎ ምንድነው? ጭንቀት ወይም ሐዘን እያጋጠመው ስለሱ እያማረረ እንደሆነ ወይም በጭንቀትና በሐዘን በችግር እየተሰቃየ አስቸጋሪ ጊዜያትን እያሳለፈ እንደሆነ ያመላክታል ብለው ፈቶታል ማለት ነው። ባቄላ ብቻ ሶስት አራት ፍች አለው። ነገር ግን ህልም አላሚው ብዙ ብዛት ያለው ብዙ መጠኑ በዛ ያለ ባቄላዎችን በህልሙ ካየ ይሄ የብስጭት ብስጭትን የፍትህ መጓደልን እና በብዙ ችግር ውስጥ እያለፈ እንደሆነ ህልም አላሚው ማስረጃ ነው ማለት ነው። ህልም አላሚው በቤት ውስጥ ብዙ ባቄላዎችን ካየ እና በህልሙ ካስወገዳቸው እንግዲህ ብዙ ባቄላ አለ፣ ግን አውጥቶ ከቤቱ ሲደፋቸው ወይም ሲያስወግዳቸው ከውጭ ወደ ውጭ ሲያስወጣቸው በህልሙ ከነቀራጤቱም ሊሆን ይችላል፣ እንዲሁም አፍሶ ሊሆን ይችላል። ብቻ ከቤቱ ሲያስወጣ በህልሙ ከተመለከተ ይህ ፍቺ ምንድን ነው? በህይወት ውስጥ የሀዘንና የጭንቀት ሀዘን ጭንቀት እንዳለ ማስረጃ ነው። ግን እነዚህ ሀዘኖችም ጭንቀቶችም ችግሮችም ከጊዜ በኋላ እንደሚወገዱለት ወይም ከህይወቱ እንደሚወጡለት የሚናገር ህልም ነው ማለት ነው። ለምን ባቄላውን አውቶ ስለደፋው ወይም ከቤት ውጭ ስላስወጣው ማለት ነው። እሺ እንቀጥላለን። አሁን ደግሞ ሌላኛው ፈቺ ምን ብለው ፈተውታል መሰላችሁ? ደግሞ አሁን ሶስተኛው ኢማም ኢብን ሲሪን የተባለ ህልም ፈቺ ደግሞ ምን ብለዋል? በህልም ባቄላን ማለም በህልም እንደዛ ማየት ማለት ነው የተተረፈረፈ ሲሳይና ብዙ ገንዘብን አድርጎ ተርጉሞታል ማለት ነው። እንዲሁም ደግሞ በፍጥነት ወይም ደግሞ በጣም ከደከማችሁ በኋላ የሚመጣ ሲሳይን ያመላክታል። ደረቅ ባቄላ የኑሮ ዘይቤን ያመላክታል ማለት ችግርን ያመላክታል ማለት ነው። አረንጓዴ ባቄላ እሸቱ ባቄላ ደግሞ ድካም እና ሐዘንን ያመላክታል ብሎ ፈቶታል። እንዲሁም ህልም አላሚው አልፎ አልፎ እንዲጨነቅ እና ብቸኝነት እንዲሰማው የሚያደርግ ነው። አረንጓዴ ባቄላል በህልም አለም ሌላው ስራ በእውነቱ ስራ ያጣሰው በእውነታው በትክክለኛው ማለት ነው ስራ ያጣሰው በህልሙ ጥቂት ባቄላዎችን እንደገዛ ከተመለከተ ይሄ ወደ አዲስ ስራ እንደሚገባ ወይም ስራ እንደሚያገኝ ያመላክታል ማለት ነው። ህልም አላሚው በህልም ብዙ ባቄላ ሲያበስል ከተመለከተ እየቀቀለ ማለት ነው። እንደዛ ከተመለከተ ይፍቺ ምንድነው? ጭንቀትና ከፍተኛ በከፍተኛ የድህነት ህይወት ውስጥ እያለፈ እንደሆነ ወይም በጭንቀት ውስጥ እያለፈ እንደሆነ ያመላክታል ማለት ነው። ሌላው ያበሰለውን የቀቀለውን ባቄላ ደግሞ በህልሙ ሲያፈሰው ወይም ሲደፋው ከተመለከተ ደግሞ ህይወቱ ከድህነት እየተሻሻለ ወይም ከድህነት እየወጣ መልካም ነገር እያጋጠመ ይሄዳል ማለት ነው። ምክንያቱም ባቄላውን አውጥቶ ደፍቶታል ማለት ነው። ሲያበስለው ግን ከተመለከተ በድህነትና በችግር እየተሰቃየ እንደሆነ ያመላክታል። እኔ ሊቭ ላይም ብዙ ጊዜ ፈትቼላችኋለሁ። ባቄላ አልመናል ምናም ስል፣ ደረቅ ባቄላ ድህነቱን ነው የሚገልጸው ብዬ ማለት ነው እሱ። ሌላው ደግሞ ይሄ ኦቾ ማን ነው የፉል ባቄላ አለ አደለ? የትልልቆቹ ለፉል የሚሰሩ ባቄሎች እና የሀገራችን ባቄሎች እሸቶቹን ትርጓሜያቸው ይለያል። እስካሁን ያነበብኩላችሁ ያለው ነው። አሁን ደግሞ ምናለም ምታዩ ያለማችሁት የፉል የፉሉ ባቄላ ከወይራ ዘይት የፉል ባቄላ ከወይራ ዘይት ጋር እየበላችሁ በህልም ከተመለከታችሁ ይሄ ሀብትና ጤንነት ሀብት እንደምታገኙ ጤናችሁ እንደሚባረክ የሚያመላክት ህልም ነው ማለት ነው። የፉል ባቄላ ወይም ደግሞ ፉልን ማለት ነው። ፉል ከጨው ጨምራችሁ መብላት ደግሞ ህልም አላሚው ህልማላ ሚሆን ሴራ ወይም ተንኮል ሊኖር ስለሚችል የሚያስጠነቅቅ ህልም ነው። ጨው የተጨመረበት የባቄላ ወይም ደፉል ወይም ደግሞ የትልልቁ ሰፋ ሰፋ ያለው ባቄላ ከጨው ጋር መብላት ይሄ ሴራ ወይም ተንኮል እንዳለ የሚያስጠነቅቅ ህልም ነው ማለት ነው። የፉል ባቄላን ሰዎች ከሌላ ሰው ጋር በህልም መብላት ከሰው ጋር ተባብራችሁ ፉል ሰርታችሁ ወይም የባቄላን ፉሉን ራሱ ቀቅላችሁ ትልልቁን ባቄላ ቀጥላችሁ ከሰው ጋር አብራችሁ ስትበሉ ማለም ይሄ ከነዛ ከበላችሁ ሰው ጋር የጠበቀ ግንኙነት እና የንግድ አጋር ውስጥ ልትገቡ እንደሆነ፣ አንድ ላይ በንግድም ሆነ በስራም ሊሆን ይችላል። ወይም ደግሞ ግንኙነታችሁ የበለጠ የጠበቀ ግንኙነት ውስጥ ልትገቡ እንደሆነ ይገልጻል ማለት ነው። አሁን ደግሞ አንዲት ያላገባች ትዳር የአልያዘች ሴት በህልም ባቄላ ስታልም ምን እንደሚሰጥ እንመልከት። አንዲት ያላገባች ሴት እኔ ነጠላ ነው ምል እዚህ ጋር ነጠላ ሰው እናንተ ደግሞ ነጠላ ትለኛላችሁ። ስለዚህ አንዲት ዳር ያላገች ሴት በህልም ውስጥ ባቄላ ለሰዎች እንደምታከፋፍል፣ ለሰው እንደምትሰጥ ካየች እና እነሱም ደግሞ ተቀብሏት ሲመገቡ ከተመለከተች ይሄ ፍቺ ምንድን ነው? በእውነታው ለድሆች ስለምትሰጥ፣ ምስኪን ስለምትረዳ፣ በዚህ በምትሰጠው መስዋዕት፣ በዚህ መጽዋዕት፣ በዚህ በምትሰጠው እርዳታ ምክንያት ፈጣሪ ወደ እሷ የሚያመጣለትን የተትረፈረፈ መተዳደሪያ በረከት አመላካች ነው ማለት ነው። ነገር ግን ይቺ እያላገባች ሴት እጩኗ የደረቅ ባቄላ ከረጢት ከእጩኗ በከረጢት የሞላ ባቄላ ስትወስድ ከተመለከተች ይህ በመካከላቸው በቅርቡ ደስተኛ ትዳር ለመመስረት ፍላጎት እንዳላቸው ገብቷቸዋል። አሁን ያላገባች ሴት በህልሟ አንድ ማዳበሪያ ሙሉ ደረቅ ባቄላ ከፍቅረኛዋ ቤት ስትወስድ ከተመለከተች በቅርቡ ወደ ትዳር እንደሚገቡ የሚያመላክት ነው ማለት ነው። ሌላው ይቹ ባለራዕይ ያላገባች ሴት ከእጮኛዋ ወይም ከምታፈቅረው ሰው ጋር በህልም በህልማ አረንጓዴ ባቄላ ከወሰደች ቅድም ደረቅ ብለናል። አሁን ግን ከምትወደው እና ከምታውቀው ሰው አረንጓዴ ባቄላ ከወሰደች ፍቺው ምንድን ነው? አረንጓዴ ባቄላ ከወሰደች በመካከላቸው ምንም እና ይቅርታ ይቅርታ፣ አንዲት ያላገባች ሴት የምታውቀው ሰው ነው፣ የምታውቀው ሰው ነው፣ ግን ምንም አይነት ግንኙነት የፍቅር ግንኙነት በመካከላቸው የለም። ከእሱ አረንጓዴ ባቄላ፣ እሸት ባቄላ ስትወስድ በህልም ከተመለከተች፣ ይሄ ፍቺ በእሷና በእሱ መካከል ችግሮች ወይም ደግሞ አለመግባባት እንደሚፈጠሩ እሺ፣ አንዲት ትዳር ያለያዘች ሴት ወይም ትዳር የሌላት ሴት ማለት ግን ያላገባች ሴት በህልሟ ባቄላ ስታበሰል ስትቀቅል ከተመለከተች ይሄ ፍቺ ምንድነው? ትዳሯ ለረጅም ዓመታት እንደዘገየባት ሳታገባ እንደቆየች ወይም የትዳር መዘግየት እንዳጋጠማት ሊያጋጥማትን እንደሆነ ያመላክታል። ይችው ያላገባች ይቅርታ፣ ግን አንዳንድ ድምፅ ይሆን ልጅ ድምፅ አልተኛልኝ ብሎ ይቅርታ ጠይቃለሁ። አንዲት ያላገባች ሴት ከእጮኛዋ ጋር በህልም ተቀምጣ አብረው እሷና ያላገባችው ልጅና እጮኛዋ ሁኖ፣ ወይም ፍቅረኛዋ ሁኖ የምታገባው ሰው በህልሟ አብረው ተቀምጠው የበሰለ ባቄላ አብረው እንደሚበሉ እንደሚበሉ ወይም የበሰለ ባቄላ ቁጭ ብለው እንደሚበሉ በህልም ከተመለከተች ማለት ነው። ይሄ ፍቺ ምንድነው? ብዙም ሳይቆዩ ይለያያሉ፣ ወይም ግንኙነታቸው ለብዙ ጊዜ አይቆይም፣ ይለያያሉ። ሌላው ባለራ ሌላው ደግሞ ማለት ነው ኦቾሎኒ በህልም ያላገባች ሴት ኦቾሎኒ ሰው ሲሰጣት በህልም ከተመለከተች ይህ መልካም እድል እንደሚመጣላት ለምሳሌ ተማሪ ከሆነች በዩኒቨርሲቲ ድረስ እስከሚያደርስ እውቀት እንደምታገኝ ወይም ትልቅ ደረጃ ላይ እንደምደርስ ያመላክታል። በአጠቃላይ ኦቾሎኒ ከሰው መቀበል ወደ ህይወቷ የሚመጡ ብዙ መልካም ነገሮች እዚህ ተዘርዝሮ የማያልቁ መልካም ነገሮች ወደ ህይወቷ እንደሚመጡ ያመላክታል ማለት ነው። አንድ ወንድ ኦቾሎኒ ላላገባት ሲሰጣት ካየች ይሄ በፍቅር ህይወቷ ውስጥ የምትፈልገውን ሰው ታገኛለች፣ ወይም ከምትፈልገው ሰው ጋር ነው ትዳር የምትመሰርተው ከምታፈቅረው ማለት ነው። እንደዛ ነው የሚያመላክተው። እሺ ሌላዎች ህልም ፍቾች ደግሞ ሌሎች ምን ብለዋል። አንድ ሰው ኦቾሎኒ በብዛት ላላገባችው ሴት ሲሰጣት ከተመለከተች ባቄላው ጣዕም ካለው እና የሰጣት ኦቾሎኒ ወይም ባቄላው ጣዕም ካለው ደስተኛና አስደሳች ዜና እንደምትቀበል ወይም ደግሞ የምስራች እንደምትሰማ ያመላክታል። የተቀበለችው ባቄላ ስትበላው ወይም ስትቀምሰው በጣም አስደሳች ከሆነ ወይም ስታዩ ቆንጆ ሆነው ከተመለከተች ማለት ነው። አንዲት ያላገባች ሴት የኦቾሎኒ ቅቤል ፉል ሱዳኔ ነው የምንለው፣ ወይም ደግሞ የኦቾሎኒ ቅቤ በህልም ስትበላ ማየት የምትመኘውን ኑሮ ገንዘብ ትርፍ ብዙ ነገሮችን እንደምታሳካ በስራ እድገት እንደምታገኝ ትልቅ ደረጃ ላይ እንደምትደርስ ያመላክታል ማለት ነው። የፉል ሱዳኔ ስትበሉ ከተመለከታችሁ ወይም የኦቾሎኒ ቅቤ ስትበሉ ከተመለከታችሁ በዳቦን ብሉት። በምን ኦቾሎኒ እየፈ ኦቾሎኒ ንድት ምንድ ልንልጠዋለን አደለን በህልማቹ ኦቾሎኒን እየላጠች እንደሆነ ያላገባች ሴት ከተመለከተች ደግሞ እንዴት እያለች እንግዲህ እየተራሰነ ኦቾሎኒን እንግዲህ እንዴት ነው እየላጣችሁ እንዲህ እየበላችሁ ከሆነ ያለመችው ለረጅም ጊዜ ምቾት እንደሚሰማት ወይም በተድላ ወይም በምቾት በደስታ እንደምትኖር ያመላክታል፣ አላገባች ሴት ማለት ነው። አሁን ደግሞ ባለትዳር ሴት በህልማ ባቄላ ስትመለከት እንደሚሰጥ እንመልከት ማለት ነው። አንዲት ያላገባ ባለትዳር ሴት በህልሟ ባቄላው እንደው እንደዚህ ሳትልጠው ከነቆዳው ያው ሳት ልጥ ማለት ነው። ባቄላን ተቀቅሎም ሆነ ተእርጥቡን ዝም ብላ ከነቆዳው በህልሟ ስትበላው ካየች ለረጅም ጊዜ ህይወቷን የሚያሰቃያትን በሽታ ያሳያል ማለት ነው። ከዚህም በሽታ ትድናለች ማለት ነው። ከነልጣጩ ልጣጩ ከበላች ለረጅም ጊዜ በህመም እየተሰቃየች ነበር፣ ከዚህ በሽታ ደግሞ እንደምትድን ያመላክታል ማለት ነው። ነገር ግን ይቺ ባለትዳር ህልማ ላሚ በህልሟ ሁለት ምግቦችን ካየች፣ አንደኛው ከባቄላ ሁለተኛው ደግሞ ትኩስ ስጋ አብራ እየበላች ወይም መብላት ከፈለገች። ለምሳሌ ስጋ እዚህ ቀርቧል። አንዳንዴ አንዳንድ ህልምኳ አስቸጋሪ ነው እንዴት እንደምታልሙት እና እዚህ ጋር ስጋ አለ፣ እዚጋ ባቄላ አለ። ስጋውን ትታ ወደ ባቄላውን መርጣ ከበላች ለማለት ፈልጎ ነው። ስጋውን ትታ ባቄላውን መርጣ ከበላች ይሄ በገንዘብ ነክ ሁኔታዋ ለክፉ ነገር መጋለጥ ነው። አሁን ለምሳሌ እዚጋ ባቄላ አለ፣ እዚጋ ስጋ የተቀቀለ አለ። በህልም ባለትዳር ሴት ስጋውን አልፈልግም ብላ ባቄላውን መብላት ከፈለገች ማለት ነው ይሄ ትልቅ ለውጥ በገንዘብ ነክ ነገር ላይ ለውጥ እንደሚመጣ ለምሳሌ ደህና ነዋሪ ከሆነች በአንዴ ድህነት ውስጥ እንደምትገባ ወይም የገንዘብ ሁኔታዋ እንደሚያሽቆለቁል ያመላክታል ማለት ነው። ምናልባት እዳ ውስጥ እንድትገባ ትችላለች፣ የገንዘብ እጥረት ያጋጠማታል ማለት ነው። ስጋውን ትታ ባቄላ ከበለች ከነበረችበት አሎቱን ቀጥታ ታሽቆለቁላለች ማለት ነው። ስጋ ምቾት፣ ሰፊ ሲሳይ ነው። ባቄላ ደግሞ ድህነት ነው። ይህን ትታ ወደዚህ ከመጣች ከምቾት ወደ ድህነት ትገባለች ከማግኘት ወደ ማጣት ማለት ነው። ገብቷችኋል ብዬ ተስፋ አድርጋለሁ። ባለትዳር ሴት በህልሟ ደግሞ በአረንጓዴ ባቄላ ላይ የተሞላ ሳህን ካየች እና እሷና ልጇ አንድ ላይ የወለድቻት ልጅ በእውነታው ልጅ አለቻት። በህልሟ ግን በአረንጓዴ ባቄላ በሳህን ውስጥ አድርገው ከልጇ ጋር ስትበላ ካየች፣ ይሄ ሴት ልጇ የምትወድቅበትን ችግሮች ያመላክታል። ልጅቱ ሴት ልጇ አብራ ከባቄላው ላይ እየበላች ከሆነ ይቺ ሴት ልጅ የሚያጋጥማት ችግሮች አሉ። ያንን ደግሞ ችግሮቿን እንድታስወግድ እናትየው መርዳት እንዳለባት ነው። ሴትዋ ልጇ አደጋ ላይ እንድትወድቅ ወይም ችግሮች ላይ ችግሮችን እያሳለፈች እንደሆነ የሚያስጠነቅቅ ህልም ነው ማለት ነው። ባቄላ አንዲት ባለትዳር ሴት ባቄላ፣ በሳህን አረንጓዴ ባቄላ እየበላች ልጇ ተጨምራ ከበላች ልጅቱ ችግር ውስጥ እየወደቀች እንደሆነ ነው። እሺ፣ ሌላው ደግሞ ባለትዳር ሴት ደረቅ ባቄላችን በህልም ውስጥ ማየቷ ጥሩ አይደለም። ድህነትን ወይም እጦትን ወይም ደግሞ የበረከት እጦትን ድህነትን ያመላክታል። ደረቅ ባቄላ ለባለትዳር ሴት ድህነትን ነው የሚያመላክተው፣ ወይም ደግሞ ፍሪ አልባ ባሏ ደረቅ ባቄላ ደግሞ ባል ተብዬው፣ ለባለትዳር ሴት ባሏ ደረቅ ባቄላ ሲበላ ከተመለከተሽ ደግሞ ምንድን ነው አቶ ባል ፍሪ አልባ ወደ ሆነ፣ ምንም አክሳሪ ወደ ሆነ ንግድ ውስጥ እንደሚገባ ምንም አይነት ውጤት የሌለው ንግድ ውስጥ እንደሚገባ ያመላክታል ማለት ነው። እሺ ሌላው ደግሞ እቹ ባለትዳር ሴት ማለት ነው ደረቅ ባቄላ ማለም በሌላኛው አፈታት ደግሞ የተጋረጠችበትን ተንኮሳ አለመግባባቶች፣ ችግሮች ከቤተሰብ ሊሆን ይችላል ከጓደኛ ሊሆን ይችላል አለመግባባቶችንም ያመላክታል ማለት ነው። ማለት ደረቅ ባቄላ ባለትዳር ሴት ካለመች አንዲት ነፍሰ ጡር ሴት በህልሟ የተጠበሰው የተቆላ ለማለት ነው የተቆላ ባቄላ ከበላችና እነሱን በመብላቷ ደግሞ ደስተኛ ከሆነች በህልሟ ይሄ የምትወልድ የሚቀጥለው ልጇ የምትወልደው ልጇ በህይወቷ ውስጥ የምታገኘውን ደስታና መተዳደሪያ ምክንያት ሊሆናት ይችላል። የነፍሰ ጡርነት በእውነቷ በህልሟ ባቄላ እየበላችና ደስተኛ ከነበረች ምንድነው? የሚወለደው ልጅ ለሷ ሀብታም እንድትሆን ገንዘብ እንድታገኝ ደስተኛ እንድትሆን ምክንያት ይሆናታል ማለት ነው። ልጅ በመውለዷ አንዳንዴ በረከት መጣ፣ ደስታ መጣ፣ ከሌም ከወለድኩ በኋላ እንደሌለ ልክ እንደዛ ያደርጉት። እስቲ ሌላው ባቄላ በህልም ከበሽቶች እና ከበሽቶች የማገገም ምልክት ተደርጎ ይወሰዳል። እንዲሁም ደግሞ ደረቅ ባቄላ ከበሉና በመብላቱ ስትበሉት ደግሞ መዋጥ ካስቸገራችሁ፣ ወይም ለመውላት ከተቸገራችሁ፣ ያለ ነፍሰ ጡር ሴት ይሄ ባቄላ እየበላች መዋጥ ካስቸገራት በእርግዝና ሰዓት ችግሮች እንደሚያጋጥማት ወይም ወደ ችግሮች እንደምትገባ የጤና ችግር ማለት ነው፣ እሱን ያመላክታል። እሺ ሌላው ደግሞ የቹ ነፍሰጡር ሴት በህልሟ የተለያዩ የህል ዘሮችን ባቄላ፣ ጥራጥሬዎችን በህልም ካየች ይሄ የመተዳደሪያ ማግኘት፣ ስራ ማግኘት፣ ገንዘብ ማግኘት፣ በረከት ማግኘት ነው። ነገር ግን በመጥበሃ ውስጥ ወይም ደግሞ በኩሽና ውስጥ ባቄላ አስቀምጣ ባቄላን ከተሰረቀች ደግሞ ገንዘብ እንደምታጣ ወይም የገንዘብ እጦት እንደሚያጋጥማት ነው ለነፍሰ ጡር ሴት። የተፈታች ሴት ደግሞ በህልማ ውስጥ ባቄላዎችን ማየት ብዙ የተለያዩ ምልክቶችን ይገልጻል ይላል። ይቹ የተፈታች ሴት ባለራአይ በህልሞ አረንጓዴ ባቄላ ካየች ይህ በመጭው ቀናት የደስታ መምጣት ወይም ደስተኛ እንደምትሆን ይገልጻል ማለት ነው። የገንዘብ መረጋጋት ህይወቷ የተሻለ እንደሚሆን ነው። ሌላው ደግሞ ከአስቸጋሪ ጊዜ በኋላ ካለፈችበት ችግሮች በኋላ የተመቻቸ አስተማማኝ ህይወት መኖር ነው። እንግዲህ በትዳር ስትፈታ ብዙ ነገሮች ያጋጥሟታል። ከዛ በኋላ ሰላም መኖር ነው። ይቺ ተፈታች ሴት በህልም ደረቅ ባቄላ የደረቀ ከሆነ በህልም ያለመችው ከብዙ ችግሮች እና ጭንቀቶች በኋላ አይ፣ ደረቅ ባቄላ ከሆነ ብዙ ችግሮችን፣ ጭንቀቶችን፣ መከራዎችን ማሳለፍ ነው ለደረቅ ባቄላ ከሆነ ለተፈታች ሴት ነገር ግን እቺ ህልም አላሚ በህልሟ አረንጓዴ ባቄላ እየገዛች እንደሆነ ታየች። የተፈታችዋ ሴት በመግዛቷም ደግሞ ደስተኛ ከሆነች ይህ በሚቀጥለው ጊዜ ውስጥ መልካም ዜና እንደምትሰማና አዲስ ለመጀመር አስቸጋሪ የሆነባትን ማንኛውም ነገር እንደምታሸልፍና አዳዲስ እድሎችን እንደምትሞክር ስራም ሊሆን ይችላል፣ ማንኛውም ነገር ወደ አዲስ ግንኙነት፣ ወደ አዲስ ስራ ልትገባ ብዙ ነገሮችን እንደ አዲስ እንደምትጀምር ያመላክታል። አንድ ወንድ ደግሞ በህልሙ ከቤተሰቡ ጋር ባቄላ ሲበላ ከተመለከተ ይሄ የቤተሰብን ትስስርን ለቤተሰቡ ታዛዥ እንደሆነ ሊያመላክት ይችላል። እንዲሁም ደግሞ አንድ ወንድ አረንጓዴ ባቄላዎችን በህልም ካየ ጥሩ ስነ ምግባር እንዳለው እና በሰዎች መካከል ተወዳጅ እንደሆነ ይገልጻል። አንድ ወንድ አረንጓዴ እሸቶችን በህልም ከተመለከተ ማለት ነው እንደገና ደግሞ በኑሮው እና በስራው ፈጣሪ ይባርከዋል ማለት ነው። አረንጓዴ ባቄላዎችን አንድ ወንድ ከተመለከተ። አንድ ወጣት በህልም አረንጓዴ ባቄላ ቢበላ ይህ መልካም ስነ ምግባር እና ና ሃይማኖተኛ ከሆነ ሴት ልጅ ጋር በቅርቡ የተባረከ ጋብቻ እንደሚያደርግ ያመላክታል። ያላገባ ወጣት በህልሙ አረንጓዴ ባቄላ ሲበላ ካየ ሃይማኖተኛ የሆነች ምርጥ ሴት ከእሷ ጋር ሲዳሪ ይመሰርታል ማለት ነው። እሺ፣ ሌላው ደግሞ ይበቃናል። ባቄላ መመገብ በአጠቃላይ አረንጓዴ ባቄላ አረንጓዴ ባቄላ መመገብ በገንዘብ እና በኑሮ በትርፍ በበረከት መባረክ ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ ረጋ ብላችሁ ተረጋግታችሁ በደንብ ካዳመጣችሁ ትርጓሜውን ታገኛላችሁ ብዬ አስባለሁ በባቄላ ዙሪያ ደረቅ ባቄላ ብዙ ጊዜ ችግርና ደህንነት የሚያመላክተው፣ አረንጓዴው ደግሞ እንደ የትዳር ህይወታችሁ በደንብ አድርጋችሁ መከታተል ትችላላችሁ። ስለተከታተላችሁን ከልቦ ከልቡ አመሰግናለሁ። ላይክ እና ሼር እንዳይረሳ ነው። ሰብስክራይብ ማድረጋችሁን እንዳትረሱ ደህና ቆዩ።